ፕሬዚደንት ዲጄቲ ቅዳምት እስራኤልን ሲጎበኝ እስራኤል ገብቶ እስኪወጣ ድረስ የከነሰት ፓርላማ እንደምታዩት ቀይ ነጭና ሰማያዊ ብርሃን እያበራ እንዲቆይ ወስኗል። ፕሬዚደንት ትራምፕ ከ1945 ጀምሮ ብዙ ፕሬዚደንቶች በአሜሪካ ውስጥ ተፈራርቀዋል። ግን እንደ ፕሬዚደንት ዲጄቲ አይነት የእስራኤል ወዳጅ አይገኝም። እንደምታውቁት የጎላን ሀይትን የእስራኤል ሶቨርን ቴሪተሪ አድርጎ ዲክሌር ያደርገው ትራምፕ ነው። ዌስት ባንክን ጁዲያና ሰማሪያ ብሎ ዲክሌር ያደርገው ትራምፕ ነው። ከሁሉ በላይ ኢየሩሳሌምን አንዲቫይድድ ዴቪድ ሲቲ ብሎ ውሳኔ የወስነና የአሜሪካንን ኤምባሲ ከቴላቪቭ ወደ ኢየሩሳሌም ያዞረ፣ ከዛ በኋላ ወደ ሰባ ስምንት ሀገራቶች አሜሪካንን ተከትሎ ኤምባሲያቸውን ወደ ኢየሩሳሌም ማዞሪያቸው ይታወቃል። የኮርፖሬት ሚዲያዎች ጸረ ኮንዘርቫቲቭ ስለሆኑ እውቅና ሊሰጡት ስለማይፈልጉ እንጂ በዚህ ዓለም ላይ የአሜሪካ ፕሬዚደንት ሆኖ ከ1945 በኋላ አንድም ጦርነት ያልጀመረ ፕሬዚደንት ትራምፕ ነው። ሁሉም ጦረኛ ነው እንደምታውቁት። እንድሮ ብቻ ወደ ሰባት የሰላም ስምምነቶችን አስፈርሟል። ኦፍኮርስ ኖቤል ፒስ ፕራይዝ አሸናፊው ኦክቶበር ቴን ላይ ቢታወቅም እስራኤልና ጋዛ ፒስ ዲል ከመፈጸሙ ቀደም ብሎ የኖቤል ፒስ ፕራይዝ ኖሚኔት የሚያደርጉ ኮሚቴዎች ኦክቶበር ሲክስ ላይ ውሳኔ እንደወሰኑ ከኖርዌይ እየወጡ ያሉ ዘገባዎች ያሳያሉ። እና ሞስት ፕሮባብሊ ትራምፕ ሊያሸንፍ ይችላል። ግን ዘ ፒስ ፕሬዚደንት ኤኒዌይ፣ በተለይ ደግሞ ለጋዛ እንደዚህ አይነት ኦፈር ቀርበዋቅ። እስራኤሎች የሚቀበሉት አረቦች የሚቀበሉት እስላማዊ አገራቶች በሙሉ የሚቀበሉት የፒስ ኦፈር ከፕሬዚደንት ትራምፕ ውጭ ቀርበዋቅ። በዚህ ፒስ ፕላን መሰረት ጀምሪያው ፌዝ የሚጀመረው የእስራኤል ካቢኔት የፒስ ፕላን አፕሮቭ ካደረገ በኋላ ሳ እዚ ካህን ዩኑስ እና ሌሎችንም ማዕከለኛ የጋዛን ግዛቶች ሙሉ በሙሉ ተቆጣጥረው ነው ያለችው፣ 73 ፐርሰንት ማለት ነው። በመጀመሪያው ፌዝ መሰረት የምትመለከቱትን የየሎ ላይን አላል ካን ዩኒስ እና መካከለኛ ጋዛ ወጥታ ወደ የሎ ላይን ትመለሳለች። ይሄ ማለት ካቢኔው ቀርቦ የጋዛን ፒስ ፕላን አፕሮቭ ካደረገ በኋላ በ72 ሰዓታት ውስጥ ሊተገበር የሚገባ ነው። ወደ የሎ ላይን ስታፈገፍግ 53% ጋዛን ይዛ ነው የሚሆነው። ስለዚህ ኢሚዲትሊ 53 ፐርሰንት ጋዛን ይዛ ወደኋላ የእስራኤል ጦር ሪትሪት ሲያደርግ ሐማስ 22 ሆስቴጆችን ይለቃል። ከዛ በኋላ ደግሞ እስራኤል 1ሺ7 1700 የሚጠጉ ከኦክቶበር 7 በኋላ የታሰሩ አሸባሪዎችን እንዲሁም ከ18 ዓመት በታች ሆኖ የሽብር ድርጊት ላይ የተሰማሩ ቲኔጀሮችን ሳይቀር ትለቃለች። በተጨማሪም 250 በከፍተኛ የሽብር ወንጀል የመልክ ስርዓት ውስጥ የሚገኙ ትፈታለች። ኦፍኮርስ እነዚህ የማርዋን ባርጋዊ የመሳሰሉ የሀማስ ኮማንደሮች በዚህ ፒስ ፕላን ውስጥ አይካተቱም። ከዛ ኋላ የመጀመሪያው ፌዝ ፒስ ፕላን የሚያልቀው ከዛ በኋላ ያለው ነገር ቶታሊ በእስራኤል ላይ ዲፔንድ የሚሆን ነገር ነው። ሰከንድ ፌዝ ላይ እስራኤል ለቃ የወጣችበትን ክፍተት የሚሞላ የኢንተርናሽናል ማህበረሰብ የተወጣጣ ሀይል ይገባል። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብለር የማስተዳደር ስራ የሚረከቡት ኦፍኮርስ ቅድም ቴሌግራፍ እንዳስነበበው ሀማስ ቶኒ ብለር የሚባል ጦረኛን አልቀበልም ብለዋል። ጥሩ ሀማስ ካልተቀበል ሀባት ቡሽ ቶኒ ብለር ካልተስማማ ቡሽ ይስማማል ተብሎ ይታሰባል። ቡሽ ይሰጣል። እዛ አካባቢ እሱ ነው ትንሽ እውቀቱ ያለው። ይሄ ፒስ ፕላን ጋዛን እንደገና መገንባት ሳይሆን ወደ ሚድልስ ሪቬራነት የሚቀይር ወደ ስማርት ሲትነት የሚቀይር ካታሮች፣ ኩዌቶች፣ ሳውዲ አረቢያዎች እነዚህ በገንዘብ በዶላር የፈረጠሙ የአረብ ሀገራቶች ኢንቨስት የሚያደርጉበት ከዛ ደግሞ አሜሪካውያን የተለያዩ ሪል ስቴቶችን ዴቨሎፕ የሚያደርጉበት ምናልባትም ጋዛን በዱባይ ደረጃ ሊያስቀምጥ የሚችል ህዝቦቿንም የማያፈናቅል ልስ ህዝቦቿንም የማያፈናቅል ፒስ ኦፈር ነው። ይሄ ግን ዲፔንድ የሚሆነው ሀማስ ቶታሊ ዲስአርም ሲሆኑ፣ ጌስ ዋት ሀማስ ዲስአፖይንት አድርጎን አያውቅም። ሁሌ እስራኤል የምታስቀምጠው ኤክስፔክቴሽን ውስጥ ይገኛል ሀማስ። መተኮሱ አይቀርም። ኤክስፔክቴሽን አሜሪካ ጋራንቲ ስታለች ለእስራኤል ሃማስ ከተኮሰ ሚሊትሪ ኦፕሬሽንን እስራኤል መጀመር ነው የምትችል። ጋራንቲ ስታለች አሜሪካ ሪቬራ ቀርቶ ከፈለግ ዱባይን ከዚህ ከዚያ ነቅል አምጥተ ጋዛ ላይ ብትክል እስራኤል እርምጃ መስሮ አይቀርም ሃማስ ዲስ አርም ካላደረገ፣ ማቀኝ ጨርቀን ሳይል ጥርግ ብሎ ወጥቶ ካልሄደ ጋዛ ወደነበረባት ወደ ፍሪሳሽነት ትመለሳለች። እኔ ፐርሰናሊ ቢጠቀልሉ ነው የሚሻለው። ሃማስ እንኳን ባይኖር ሌላ አሸባሪ ያህል የዛ አካባቢ መፈጠረው አይቀር። ምክንያቱም ታት በመንታሊቲ በውስጣቸው ያደጉበት የተማሩበት ኢንዶክትሪኔት የተደረጉበት የጨለማ ሚዲቫል አስተሳሰብ ውስጣቸዋል። ሰላም አይገባቸውም። ልማት እንደሆነ አያውቁም። ዓለም ጋር አይተዋወቁም። ሰው ጋር መኖር እንዴት እንደሆነ አያውቁም። የሌላ ዓለምን ባህል አያውቁምና ቶታሊ ዳርክነስ ውስጥ ያለ ጨለማ ውስጥ ያለ ማህበረሰብ ይህንን ማህበረሰብ ነው እንግዲህ ትራምፕ አውጥቶ ወደ ሰላም እና ወደ ልማት መልሶ ሚድል ኢስት ሪቬራ ሊያደርግ እየለፋለው፣ ከንቱ ልፋት እንደሆነ ስኦቨስ አንድ ተ ዳይ ምንድን ነው የሚሆነው? እስራኤልን እጅ ሸምቅቆ የያዘው በሃማስ ቁጥጥር ውስጥ ያሉ ዜጎቿ ናቸው። ወሰጆቹ ተፈቶ እስራኤል እጅ ከገቡ በኋላ ምንም የሚያግዳት የለም። ደሞመንት የትራምፕ ፕላንን ሃማስ ያፈረሰ ቀን ጋዛ ሂስትሪ ናት። ከተሳካ ጠቅላላ ሚድልስትን በሚገርም ሁኔታ ወደ ሰላም የሚመለስ ምክንያቱም በዚህ ፒስ ፕላን መሰረት አረቦችና እስላም ሀገራቶች እስራኤልን ኮቢና ወደ ማድረግ ነው የሚሄዱት።